ሰላም አሌይኩም ረህመቱላህ በርካቱ፣ ውድ የኢትዮ ተከታታዮች፣ ሽፎኖች ለምትፈልጉ ሁሉ ሸይ ሽፎን በአይነት፣ እነዚህ በሽፎን በከለሮች አሉ። እነዚህ እነዚህ ሽፎኖች ናቸው። ሽፎን ለምትፈልጉ ሰዎች በስልክ በኮሜንት ብጽፉልን። እነዚህ ደግሞ ገበሮቹ ናቸው። ከላይ የምታያቸው እነዚህ ገበር ናቸው፣ የሽፎኖቹ ገበር ማለት ነው። ሽፎን በምርጫችሁ ድሪያ ደግሞ ከላይ አለ። ድሪያ ለምትፈልጉ እንደዚህ የሚያምሩ የተለያዩ በምትፈልጉት አይነት ከለር ድሪያዎች አሉ በተመጣጣኝ ዋጋ እናቀርባለን። የምትፈልጉትን ዱባይ አለ፣ የዚሁ የኛ የራሳችን የሳውዲ አለ እና በምትፈልጉት መጠን፣ በምትፈልጉት ከለር፣ በምትፈልጉት ሞዴል ማሰፋት ይቻላል። በብትኑ ስለዚህ ብች ልብስ ለምትፈልጉ እነዚህን ብትኖች በደርዘን የምትፈልጉትን በደርዘን አሉ ማለት ነው። የአባቶች ሱፍ ለአባቶች የሚሆን እጃዛ ስትሳፈሩ በሜትር እንሸጣለን። በሶስት ሜትር አለ። በቀላል ዋጋ በርከሽ በተመጣጣኝ ድሪያዎቹ እንደምታዩዋቸው ናቸው። በጣም የተዋቡ እጅግ የሚያምሩ እነዚህ በዛ ለወንድሞቻችሁ፣ ለአባቶቻችሁ፣ ለባሎቻችሁ ለተለያዩ ይሆናሉ። ለቤተሰብ ለጥየቃ፣ ለስጦታ። እነዚህ ድሪያዎቹ ደግሞ እንደምታዩአቸው እጅግ ያማሩ ናቸው። በዱባይ አለ፣ በዚሁ ሀገር አለ። የተለያዩ ናቸው፣ ያማምራሉ። ለምትፈልጉ በጣቃ ይሄው ጣቃ ልብሶች እዚህ ጋር እንደምታዩቸው የሴቶች በምትፈልጉት ከለር አለ። መስገጃዎች፣ የተለያዩ ነገሮች የምትፈልጉት እንደገና እዚህ ጋር እነዚህ ሁሉ ድሪያ ናቸው። በጁምላ በብትን እንሸጣለን ማለት ነው። በምትፈልጉት በሁሉም እንደምታዩት ነው እላችኋለሁ በብትን እምትገዢው ነገር አለ። ጭራሽ እታች ሱቅ እንሄዳለን። ውዶችዬ ተከታታዮቼ እርግጠኛ ነኝ ተወዷቸው አላችሁ። በከለር አሉ። እኔ ግን የወደድኳቸው ሽፎኖቹ እነዚህ እነዚህ እነዚህ ከአምስት ብር ጀምሮ እስከ 15 ሪያል አሉ። ገበሮቹ አሉ። እነዚህ የእናቶች ቀሚሶች ደግሞ ከነሙሽ ባህቸው የሚሰፉ የተለያዩ አሉ። እነዚህ በሶስት ሜትር ተቆርጠው የሚቀመጡ ናቸው። እናማ እየመጣችሁ ምርጫችሁ አድርጉን። ትወዱታላችሁ። ይሄን ይመስላል ውዶች፣ ያምራል እጅግ እጅግ ተወዱታ አላችሁ። በጣም ያምራል። አሁን በመሰረ መልኩ ምን አለሽ ተራ ውስጥ ነው ያለነው መርካቶ

ይሄ አርቲፊሻን እኮ ነው ወርቅ አይደለም። ይሄ አርቲፊሻን ነው ወርቅ አይደለም። ወላሂ ወርቅ ቤት መስሎት አሁን ሰው ይሸወዳል። አርቲ ነው ያ ማዶ ራሱ ጠበቶ ምናምን የምታየው አርቲ ነው። ይሄ እራሱ አርቲ ወርቅ ይመስላል። ጫማ እዚህ አለልሽ ግን እዛ ነው የሚረክሰው። ፀሐይ ጥለው ይጠቁ ብላ እንዳደነግጥ አህላን እንዳደነግጭ ብያ ጠበሽ ምንድን ነው ያለችን? ያንን አስራ ሁለት ብሩ አስራ ሁለቱ ይሰወት